ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮቻችን እንደምን አላችሁ? በዛሬው ዕለት በዚህ ሰዓት ከደቂቃዎች በፊት በጉጉት ሲጠበቅ የነበረው አዲሱ የብሔራዊ ባንክ መግለጫ በዚህ ሰዓት ይፋ ሆኗል። እንግዲህ በተለያዩ የዓለም ሀገራት የምትገኙ ኢትዮጵያን በሙሉ በሀገር ውስጥም ያላችሁ እጅግ በጣም ስትጠብቁት የነበረውና እጅግ እጅግ በጣም ስትፈልጉት የነበረን መረጃ ነው። እንግዲህ በዚህ ሰዓት ሙሉ ዝርዝሩን አሰናርተን ይዘንላችሁ የቀረብ ነው። እንግዲህ ክብራን ተመልካቾቼ ከደቂቃዎች በፊት ብሔራዊ ባንክ በተለያዩ አዳዲስ አገልግሎቶችን በተመለከተ አንድ አምስት ስድስት የሚሆኑት ላይ ማሻሻያ ማድረጉን ነው የተመለከት ነው ከጥሬ ገንዘብ ጋር በተያያዘ የሚከፈሉ ክፍያዎችንም በተመለከተ የገቢ ንግድና ከአገልግሎት ክፍያ ጋርም በተመለከተ በተጨማሪም ደግሞ ለውጭ ሀገራት ተጓዦች የሚፈቀደውን የውጭ ምንዛሬን በተመለከተ እንዲሁም የአስመጪዎች የቅድመ ክፍያ የገንዘብ መጠንን በተመለከተ በተጨማሪም የባንኮች የውጭ ምንዛሬ ክፍያንም በተመለከተ እጅግ በጣም አስደሳችና ለብዙ ኢትዮጵያኖች የሚጠቅም ሙሉ መግለጫ ነው። እንግዲህ ወደ እናንተ በዝርዝር የምናደርሰው ምናልባት ረዘም ሊል ይችላል። ትንሽ ትዕግስት ማድረግ ይኖርባችኋል። በተጨማሪም ደግሞ ሁለት መረጃዎችን ይዘንላችኋል። የስሚንቶ ዋጋ ቀንሷል። ይህንን በተመለከተ ለቤት ሰሪዎች እጅግ በጣም አስደሳች መረጃን ይዘናል። በተጨማሪም ደግሞ ዶላርን ሙሉ በሙሉ ያገዱ ሀገራት ስለመኖራቸው በዚህ ሰዓት የወጣው መረጃ አመላክቷል። ይህንን መረጃ እንግዲህ በዝርዝር ወደ እናንተ እናደርሳለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ እጅግ በጣም አስደሳች የሆነን መግለጫ ነው በዚህ ሰዓት በዚህ ደቂቃ ከብሔራዊ ባንክ በኩል በመላው ኢትዮጵያ ላይ ተግባራዊ እንዲደረግ ውሳኔ የተላለፈው በተለይ በውጭ ሀገራት የምትገኙ ኢትዮጵያውያንን በሙሉ እጅግ በጣም ደስ የሚልና ለብዙዎቻቸው ሊጠቅም የሚችል መረጃ ነው። እንግዲህ ክብራን ተመልካቾቼ ብሔራዊ ባንክ ከጊዜ ወደ ጊዜ፣ ከቀን ወደ ቀን አዳዲስ መመሪያዎችንና አዳዲስ ሁነቶችን ይፋ እያደረገ ይገኛል። በዚህ ሰዓት የወጣው ሪፖርት እንዳስነበበው ከሆነ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ሥርዓትን በይበልጥ ለማሻሻልና በተለይ በተለያዩ የዓለም ሀገራት የሚገኙ ኢትዮጵያንን ሀገር ውስጥም ለሚገኙ ኢትዮጵያኖች ከፍተኛ የሆነ ዘርፈ ብዙ አማራጭን ሊያሰጥ የሚችል መመሪያ ነው ይፋ ያደረገው። በዚህም ዘርፈ ብዙ ለውጦች ወይንም ዘርፈ ብዙ ለውጥ እርምጃዎች መካከል የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ብቹ ሁኔታን የሚፈጥሩ ናቸውም ተብሏል። በዚህ ሰዓት እየተደረጉ ማሻሻያ እርምጃዎች መካከል ለአስመጪዎች የቅድመ ክፍያ ፐርሰንት ወይንም መጠኑን ከ5000 የአሜሪካ ዶላር ወደ 50000 የአሜሪካ ዶላር ከፍ እንዲል አድርጎታል። ይህ የማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ መጠን የሚገድበውን የቆየ አሰራር ለመለወጥ እንደሚረዳም ተገልጿል። በመሆኑም ብሔራዊ ባንክ በአስመጪዎች ላይ የተጣለውን የቅድመ ክፍያ ገደብ ከፍ ማድረጉንም አሳውቋል። በሌላ በኩል ለውጭ ሀገራት ተጓዦች የሚፈቀደውን የውጭ ምንዛሬ ጥሬ ገንዘብን በተመለከተ ከፍ እንዲል ማድረግ ተገልጿል። የኢትዮጵያ ብሔራዊ ባንክ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ሀገር ውስጥ ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር ተደርጓል ሲላሳውቋል። በአዲሱ ገደብ መሠረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ 10,000 የአሜሪካ ዶላር፣ ለንግድ ሥራ መንገደኞች ደግሞ 15,000 የአሜሪካ ዶላር ሆነዋል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይንም በካርድ መውሰድ ይቻላል። ከዚህ በተጨማሪም የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል አድርጓል። የባንኮችን የውጭ ምንዛሬ ክፍያዎችን ወይንም የባንኮችን የውጭ ምንዛሬ ክፍያን ሥርዓትን በተመለከተ የኢትዮጵያ ብሔራዊ ባንክ በኢትዮጵያ የሚሰራባቸውን ከውጭ ምንዛሬ ጋር የተያያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪዎችና ግልጸኝነትና ምቹነትን ታሳቢ እያደረጉ እንደሆኑም አበረታቻች ነው ተብሏል። በዚህ መሰረትም ከገቢ ንግድ ከአገልግሎት ክፍያ ወይንም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሪ አገልግሎት የሚያስከፍሉባቸው ማንኛቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 ቀን 2017 ጀምሮ ከአራት በመቶ እንዳይበልጡም ወስኗል። ከዚህ በተጨማሪም ከውጭ ምንዛሪ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎችን ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎችን እንዲያስቀሩ ባንኩ መመሪያውን አስተላልፏል። በመጨረሻም ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጸኝነት ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ጀምሮ በድረገጹ ላይ መረጃዎችን በመደበኝነት ለሕዝቡ ይፋ እንደሚያደርግ በዚህ ደቂቃ የወጣው ሪፖርት አስነብቧል። ሌላ ተጨማሪ አዳዲስ መረጃዎች ከወጡ ወደ እናንተ በምላሽ የምንመጣ ይሆናል እያልን ወደ ቀጣዩ መረጃ እናምራ። በሌላ በኩል የዶላር ምንዛሪን በተመለከተ በዛሬው ዕለት ታንዛኒያ በይፋ የአሜሪካ ዶላርን በሀገሪቱ ውስጥ ጥቅም ላይ እንዳይውል ማገዷ ተሰምቷል። ታንዛኒያ የብሪክስ አባል ሀገራትን ፈለግ በመከተል በአገር ውስጥ ግብይት የአሜሪካ ዶላርን በይፋ ከልክላለች። የታንዛኒያ ባንክ በአገር ውስጥ ግብይቶች ላይ ሁሉንም የውጭ ምንዛሪዎች ሙሉ በሙሉ የከለከለ ሲሆን የታንዛኒያ ሽልንግ ግን ሕጋዊ የጨረታ ሰነድ እንዲሆን መደረጉ ነው የተገለጸው። ከስሚንቶ ጋር በተያያዘ ለቤት ሰሪዎች እጅግ በጣም አስደሳች የሆነ መረጃ ተሰምቷል። በኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ሥራ መግባታቸው በኮንስትራክሽን ዘርፍ እንዲሁም ለቤት ሰሪዎች ለተሰማሩ አልሚዎች ምቹ አጋጣሚ መፍጠሩን ፕሬዝዳንት ታዬ ተናግረዋል። ፕሬዝዳንቱ በድሬዳዋ ከተማ የተገነባውን ይህንን የሲሚንቶ ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ፕሮጀክቱን መርቀዋል። በዚህ ወቅትም በኢትዮጵያና በቻይና ባለሀብቶች አጋርነት የተገነባው ይህ የሲሚንቶ ፋብሪካ ለኢትዮጵያን ኮንስትራክሽን ኢንዱስትሪ እድገት ዘርፈ ብዙ ፋይዳ እንዳለውና የሲሚንቶ ዋጋን በእጅጉ ይቀንሳል ተብሏል። ከዚህ ቀደም የኮንስትራክሽን ዘርፉ የሚያስፈልገውን ግብዓት ለማግኘት ጥልፍልፍ መንገዶች ይጠይቅ እንደነበርም አውስተው በኢትዮጵያ አዳዲስ የሲሚንቶ ፋብሪካዎች ወደ ሥራ መግባታቸው በኮንስትራክሽን ዘርፉ ለተሰማሩ አልሚዎች ምቹ አጋጣሚ እንደሚፈጥር ተገልጿል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎች ይህን ይመስላሉ። ቪዲዮ ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።